አይ ምን አስጨነቀ። ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድራሹ እንደ ሰማይ ኮኮብ ቪዚት በየትኛው ቤቲንግ ማለም ክልል ያላችሁ ትውልድ ኢትዮጵያውያን ኤርትራውያን፣ ቪዲዮ ላይክ እና ሼር ሰብስክራይብ እያረጋችሁ ቤተሰብ የሆኑ አበረታቱ እየላችሁ የመጣሁት እንግዲህ ስለ ቡርኬ እና ስለ ሃይሚ ነው። ሃይሚና ቡርኬ እንግዲህ ትናንት አይታችኋል፣ ውሃ እንደደፋሽበት ዛሬ ደግሞ ቡርኬ በትልቁ ተበቅሏታል። እውነት ለመናገር ሃይሚ በክብሯ የማትደራደር ጀግና ሴት ናት እኮ በዜኔ ቆንጆ። በእውነት ከአንድም ሁለት ሶስት እንደዚህ ያለ ነገር ፍራንክ አርጓታል፣ ግን በክብሯ የማትደራደር ሴት ናት ማለት ነው ጀግና አንዳንዴ ጀግኖች ሴቶች እንዲነጥ ጠንካራ ማለት ነውና ብዙዎቹ ግን ጠንካራ የለም ማለት አይደለም፣ ግን ደግሞ ይህቹ ጎበዝ ናት። በቃ ማትደራደር ጠንካራ። አብሶ ደግሞ እሱም ደግሞ በጣም ጀግና ወንድ ነው ቡሩኪ። ለመናገር አንዳንዴ ለትዳር የሚፈልጋቸው የሚፈልጋችሁ ወንድ እንደዚህ ነው። ለጊዜው የሚፈልግ ወንድ ግን ተሎንተኛ ነው የሚሉ አንድ ሰው የሚወደው እና የሚያፈቅረው ሰው ለትዳር ከፈለገ ከተጋባን በኋላ የኔ ናት የት ሄዳለች ብሎ ያስባል። አንዳንዱ ደግሞ አበላሽቻት ህይወቷን አመሰቃቀየው የራሷ ጉዳይ የሚሉ ወንዶች አሉ። አብዛኛዎቹ ወንዶች ከቡርኬ ተማሩ ነው የምላችሁ። በእውነት በጣም ጀግና ወንድ ነው። እንግዲህ ብዙ ቦታ አዝናንቷታል፣ ብዙ ቦታ ወስዷታል ግን አብሮ የመተኛት ግን ለነገሩ እንደ ከካሜራ ጀርባ ይኑር አይኑር፣ የታወቅሽ እንዳትሉ ብቻ። ግን አንዳንዴ አመል የሌለበት ሰው እንደዚህ ያሳያል ማለት ነው። እና በጣም ጠንካራ ናቸው እሱም እሷም ማለት ነው። ስለዚህ ቪዲዮዎችን ትመስላለች፣ እስከ መጨረሻው እያዳመጣችሁ ላይክ እና ሼር፣ ሰብስክራይብ አድርጉት፣ አበረታቱይ። በተረፈ ሰላም ለሀገራችን፣ ፍቅር ለወገናችን፣ እግዚአብሔር አምላክ ይላክልን ይላክላችሁ። ባይ ባይ።